ለሩታዬ የሚገባት ይሄ ነው። ታይሻል። ይሄ ለሩታ ይሄ ለአብርሃም ሚስት ይሄ ነው የሚገባት። ይሄ ነው የሚገባት ወርቄ መሰለች። ይሄ ነው የሚገባት ወርቄ መሰለች። ሩታዬ የአብርሃም ሚስት ይሄ ነው የሚገባት። ይሄ ነው የሚገባት ሸዋልያ ይሄ ነው የሚገባት፣ ሩታ ጃምባር፣ ይሄ ነው የሚገባት ሩታ፣ ይሄ ነው የሚገባት ጃምባር። አሰላም አለይኩም ወረህመቱላሂ በረካቱ። ግሬስ ፋሚሊዎች እንዴት ናቸው? ደህና ናቸው? የሩታ ደጋፊዎች በሀገርም በውጭም ያላቸው ወዳቸዋለሁ። ሰላምታዬ ያላችሁበት ቦታ ይድረስልኝ ነው የምለው። ውድ ህቶቼ አለሁ ወላሂ። ደህና ናቸው? ሩታየ አብርሽ ወዳቸዋለሁ፣ ከአንጀቴ ነው መወዳቸው። አሁንም ተመልሼ መጥቻለሁ። ግሬስ ፋሚሊዎች እናንተ ግፉ ወደፊት ለምን በንጹ ልቦናችሁ ከተራበ ከተቸገረ ጎን ስለምትቆሙ ቆሙ። አላህ ስብሐነ ወተዓላ ኪታብ ለሌለው ኪታብ ገዝቶ መስጊድ ምንጣፍ ወስዶ ለሰጠው አላህ ስብሐነ ወተዓላ ትልቅ ቦታ። ሰላም ሰላም፣ ቤተሰብ እንደት ናችሁ? ደህና ናችሁ አላችሁ ወይ? በያላችሁበት ሰላማችሁ ይብዛ። እንግዲህ እነደመቁ እነደመቁ ማለት እነደመቁ ዛሬ ማለት ነው ደግሞ በዱባይ የሆነ ባህሩ ባህሩ አለ አይደለ ስላችሁ የሆነ እንትን በእንትን ማለት ነው እያሉ ነው እነ ብርቅ ዲንቆ ዳቦ አይቶ አይቅ ዳቦ ፊሪዳውን ብርቅ አይደለም እኮ ስንት ፌመሶች

ጣም የለውም አንድ ነገር ጣም ያለው በትክክለኛው መንገድ ስታደርጉት ነው። ገባችሁ አይደለም? በትክክለኛው በቃ ተወዳችሁ ፈንሳችሁ ምናምን ህዝቡ ተቀብሏችሁ ምናምን ሲሆን ደስ ይላል፣ መዝናናትም ደስ ይላል። ጣም እናለው ገባችሁ። ይህ ይሄ ግን ተዋሽቶ ተቀጥፎ ተለቅሶ ምናምን ነገር ብዙ ነገር ተብሎ የመጣ ፍምስና የመጣ ገንዘብ ከመዲያም ቅመሞች ተለምኑ። እንዴት ስትለምኑ እኮ እናቃችኋለን። እነሱ እኮ እዚህ ጋር እንደ ቪዲዮ እንደምታዋቸው አይደሉም። ብር የላቸውም፣ አዲስ አበባ የገቡት በመላጣው ነው ምናምን ነገር እያላችሁ ብር ትለምናችሁ እዚህ ደርሳችሁ፣ እዚ አሁን እናንተ እንደዚ አድርጋችሁ ተዝናኑ። የመዲያም ቅመም ደግሞ ትቦረቅ። ህፃን ማለት እኮ ናችሁ፣ በነገራችን ላይ የመዲያም ቅመም ማለት አይደለም አደ ይህ እናንተ በጎች የእናንተ በጎች ደግሞ ማለት ነው። የእናንተ በጎች ደግሞ ይቦርቁ ማለት ነው። ምስኪን ነፈሮች ማለት ነው። ተዝናኑ፣ እናቴ ተዝናናችሁ መሰላችሁ ወይ? እርስዎ ደግሞ ማለት ነው። እርስዎ ደግሞ በስተርጅና በስተርጅና ምን ያደርግለታል? መጃጃል የእውነት እኔ ያክል አሁን አንቺ ልጆች ራሱ የሚማሩበት ወይም የለሽም እንደ የሚማሩበት ይሆናል እኮ እየለመኑ ይሆናልን ጊዜ ማለት ነው። ይሄ ደግሞ እየሰበሰብሽ ወርቅ ለፍቅር ይዘው ለሩታ ለደመቁ ስጫት ማለት ነው እና ለፍቅር ይ እንደዛ አይነት እንደዛ አይነት ይሄ ኮተት ከዚህ ምነመዳ ምናምን እያነሱ እየሰጡሽ ማለት ነው። አደለቅ ቃሚያቸው የማይፈልጉትን የሰጡሽ እኮ ነው ይሄ ሲጀምር። ደመቁ ራሷ አትለብሰውም። ደስ ደስ የሚለው እኮ አለው ቀጠን ቀጠን ያሉ ምናምን። በቃ እነሱ ነው እንጂ የሚያስፈልጋቸው። ይህን ኮተት ሰብስበሽ ኮታ ተሰብስበሽ ማለት ነው። ይሄን የአሮጊቶቹ መዳሞች ማለት ነው። የትንንሾቹ መዳሞች አይደለም የሰበሰብሽው ወርቅ ማለት ነው። የአሮጊቶቹ መዳሞች በ10 ብር በሀያ ብር ምናምን የሰበሰቡት አለ አይደለ? እሱ እኮ ነው የሰበሰብሽው። ገባሽ አለ። እሱን ሰብስበሽ ውራጅ ማለት ነው። እሱን ለደመቆ ይገባታል፣ ለእሷ ይገባታል ምናምን እያልሽ የምትይው፣ እንደው በስተርጅና እንደው ቢያንስ ዩቲዩብ ላይ ነው ያኔ፣ ሌላ አይደለም። ዩቲዩብ ላይ መተሽ ብትሸቂ ታገኛለሽ ስለምትገባሽ ቲክቶክ ላይ እንደዚህ በዜሮ በመላት አንድ ሰው እኮ ተከታይ የለሽም እኮ ስንት ሺህ ናት ያለች ሁለት ሺህ ምናምን ኮሜንትም ካያቸው በቃ በዜሮ ከምትለፈልፊ ከምትጃጃይ ማለት ነው። አሁን ደግሞ አንዳንዴ ትሸፈኛለች ፕሊዝ ይሄ ንቃቦ ማለት ነው ይሄ ቆንጆ ክብር አለው ገባሽ አለ ክብር ስላለው እንደዚህ እየለበሽ ባትጃጃይ ማለት ነው። ሆን ሆንሽ ጉፋፌ ነገር እና ምን ለማለፍ ፈልግ የመሰላችሁ አልቅሶ ዋሽቶ ቀጥፎ ምናምን መዝናናት ያሳፍራል። ምንም ጣዕምና የለውም። ባይዘ ወይ ማለት ነው ይሄ እንደዛ ነው ማለት እንኳን አይደለም። ይሄ የመዳን ቅመሞች ራሱ ገብተው በቃ ይሄዳሉ። እንኳን ብርቅ አይደለም። ዱባይ የሚቀር የለም ገባችሁ። ከሞትና ከዱባይ የሚቀር የለም ነው። ቢያንስ ሌላ ሀገር ነበር መሄድ ያለባችሁ ለሽርሽር ምናምን፣ በቃ ወደ ትልቅ ሀገራት ወደ አሜሪካ ምናምን በቃ እንደዛ ነበር መሄድ አለባቸው። ብዙ አልቅሳችኋል፣ ብዙ ዋሽታችኋል፣ ብዙ ብዙ በቃ ብዙ ብዙ ነገር ትችላላችሁ። ቢያንስ ተሻለ ሀገር ሄዳችሁ በጣም እና የለውም። በነገራችን ላይ ተሻለ ሀገር እንኳ ራሱ ብትሄድ በጣም እና የለውም። ይሄ ገንዘብ የመጣው በትክክለኛ ነገር ወይም ሰው ወዷችሁ ወይም እንደዛ አይደለ። የመዳም ቅመሞች እኮ ናቸው እነዚህ። የመዳም ቀሞች አይደለም ሁሉም አይደለም እኔ የመዳም ቀሙ ይጀግና ስለሆንኩ ማለት ነው። የእናንተ በጎች ማለት ነው እና የእነሱ አሁን ደግሞ የሰማሁት ነገር ምንድን ነው? እነ አበጋዝ ሲናገሩም ሰምቻለሁ። እያንዳንዱ የመዳም ቅመም ከኛ ሰርግ ሊመጣ ራሱን መቻል አለበት፣ እኛ ወጪ እናወጣም ብለዋቸዋል ነው የምላቸው። ሲናገሩ ወላሂ ሰምቻለሁ፣ በቲክቶክ ራሱ ማለት እና፣ ሲመጣ በቃ ማዋጣት አለበት እነሱን ሰርግ ሰርግ አይደለም ባይዘው ያ እየተትናኑ ነው። በስ ግን የሆነ ደግስ ያን ያ እናንተ በደገሳችሁት መሸገራችሁ እናንተ በደገሳችሁት እናንተን ይቀበላሉ ማለት እና፣ ብር አዋጡ ስትመጡ፣ በቃ በዝም ብላችሁ እንዳትመጡ። አንዳንድ በቃ የራሳችሁን ቻሉ የምትበሉት ምናምን ነገር ራሳችሁን መቻል አለባችሁ። ሰው አዋጡ ማለት ነው እና ደግሞ እንደነት ዝት አይነቶችም አላችሁ። እኛ የመዲያም ቅመሞች ባይሆን እኛ የእናንተ በጎች በሚል የስተካከል ያንቺን ፍሮ ማለት ነው። አውቃለሁ፣ አንቺ በጣም በጣም ደግሞ በጣም አበዛሽው። ገባሽ አለ። በጣም አበዛሽው ማለት መሽቀብጠም ልክ አለው እኮ ገባሽ አለ። አንዴ ይሄ በቃ ይሄ ያሳብዳል። ይሄ ዩቲዩብ ብር እኔም እኮ ትንሽ ትንሽ አገኛለሁ፣ ግን አላበድኩም። እውነት በቃ አላበድኩም። የዩቲዩብ ብር ባገኝም ትንሽ ትንሽ፣ ግን አላበድኩም። እስካሁን እኔ ምንም ሲጀምር ምንም አላደረግኩበትም ማለት ነው። ሰርቼ በማመጣው ገንዘብ ነው ሁሉንም ነገር የማደርገው ማለት ነው። ገባችኋል በጣም ትዙ ሻዬ ማለት ነው የምታሽቀብጪው እንደዚህ የምትሆኘው በጎቹን ለመንዳት እና እና ለራስሽ ለብር ነው፣ ለዶላር ማለት ነው፣ ለዩቱብሽ ነው። ቢሆንም ግን በጣም ኦቨር ወጣና እኛንም አታሰድቢን። እውነቴን ነው የምላቸው እኔ አሁን ከዚች ጉፋፊ ሴትዮ ጋር ተደብልቄ መሰደብ የለብኝም። የመዳም ቀመም ተብዬ በጣም ነው የምትቀፉት። የፍቅር የስብ ደግሞ አታንሺ በእናትሽ። ወይ ታታ ፈንዱሻ ፋሚሊዎች እኮ ስማርት ናቸው፣ ገባቸው አታንሷቸው። እውነቴን ነው የምላቸው እና እንዳንቺ አይነት ጉፋፊ ማለት ነው እንዳንቺ አይነት አላም የምትይበትን የማታቂ በቃ ጥሩ አይደለም የብር በእጅማ እና ምን መሰላችሁ ምን መሰላችሁ? አታሰድቡን። እኛ የመዲያም ቅመሞች እያላችሁ ማለት አታሰድቡን። እኛ ጀግኖች አለን ማለት ነው እንደ እኛ የእናንተ በጎች በሚለው ይስተካከል። እኛ የእናንተ በጎች በሚለው እንጂ እኛ የመዲያም ቅመሞች አይባልም። እውነቴን ነው የምላችሁ ማለት እና እኛ የእናንተ በጎች በሚለው ሂዱ። እንዲሁ ደግሞ የሆነ የምንድን ነው ይህን ቀሚስ ምናምን ዲው ጠልፎ እንዳይ ጠልፍሽት የለመዳቻው አሁን እንደ ቀሚስ የሚያምረው ለእነማን መሰለሽ፣ ለህንዶቹዋ፣ ለሞዴሎቹዋ አላየሻቸውም? እንደ ምሰልሰል ለእነሱ ነው የሚያምረው። በነገራችን ላይ እኔ ራሱ ስለብለብሰው የሚያምርብኝ መስለኝ፣ ምክንያቱም ቁመትም አለኝ ብዙም ዱባም አይደለም ባይዘው ይሄንን ማለት ነው እና ብለብሰው ይሄን እንዲህ ቀሚስ ግን የሚያምርብኝ ይመስለኛል። ስሬ እዚህ ጋር ካሜራ እኮ ያወፍራል። በነገራችን እኔ እንጂ የውፍረም አይደለሁም እና እንዴ ሩት ታየራ ያው እራቁትሽን ብትሄጅ ይሻልሻል፣ ወይም ደግሞ ሱሪ ቁምጣ። እንዴ ሷራቁትሽን አሁን እንደዛ ነው የሚያምርብሽ ማለት ነው። እና አታሰድቡን በታ አታሰድቡን፣ እንዳለ ቲክቶክ በቃ። ወይ ወይ እነዚህ ጅሎች ነው የተባላችሁት ማለት ነው። በተያንቺ ድምፅ አለ። እኛ የመዲያም ቅመማች በነገራችን ላይ እሁድ ቅዳሜ ቅዳሜ ሰርግ ሆነ ለምትሉት ማለት ሰርግ እኮ የለም፣ አይሱ ሰርግ የለም። እና ሲቀጥ ሲቀጣጥም ለማለፍ ፈልግ የነበረ እች እንደነዚህ አይነት ጉፋፊዎች ማለት ነው። ወይ ወይ በእናታቸው የእኛ ፍቅርዬ እኮ ያለ ወርቅ ያለ ምናምን ታምራለች ዝም ብላ አዎ ሲፈጥራት ማለት ነው። በቃ ብጭጭት፣ በቃ ቆንጆ አድርጎ ስለፈጠራት ማለት ነው። ምንም ወርቅ፣ አርቲፊሻል ምናምን አትፈልግም። ሲጀመር ያንቺን አርቲፊሻል ማን ይለብሳል ማለት ነው። አይለብስም፣ ደመቁ ራሷ አትለብስልሽም ደመቁ። ማባይታየታ የማታውቀውን ነገር አየች አይደል? ማይ ጋድ እውነት አይተሽ የማታውቀውን ነገር አየሽ። ከባድ እኮ ነው እናንት እየወየ ማለት ነው። እና አልቅሰሽ ዋሽተሽ ባመጣሽው ብር ብትዝናኝ ምን ይገርማል ማለት ነው። ግን ደግሞ እንደው እምትገርመኝ እናንተ ጀግኖች ናችሁ ምናምን አንድ ሰርተው እንኳን እኮ አንድ ድሃ ሲረዱ አላየኋቸውም። እንጃ ቦታ ጅራ ዩቱበሮች አንድ አንድ ድሃ እንኳን ሲረዱ አይቻላቅም። በነገራችን ማለት ነው በጋዝም ሲረዱ የነበረው የራሱን ዘመዶች ነው። እውነቴን ነው የምላችሁ። አሁን እንደዛ ነው እንጂ አንድ ምስኪን ሲረዱ ወይ አይች ሲያበሉ አይቻላቅም።